በትግራይ ክልል ከሰሞኑ እየተካሄዱ ያሉ እንቅስቃሴዎች በኢትዮጵያና ኤርትራ ላይ ግዙፍ የጸጥታ ስጋት መደቀኑን በማንሳት በውኑ ያልጸና የሰላም ስምምነት በየትኛውም ቅጽበት ሊፈርስ እንደሚችል የአፍሪካ ቀንድ ኤክስፐርትና የለንደን የጥናትና ትንተና ተቋም ቻተም ሀውስ ባለሙያ አህመድ ሱሌማን መግለጻቸውን ጠቅሶ ፋይናንሽል ታይምስ እንዳስነብበው ሁኔታዎች በአፍሪካ ቀንድ አሳሳቢ መሆናቸውን ሲገልጽ በህወሓት በተፈጠረው ክፍፍል የዶክተር ደብረጽዮን ቡድን በጊዜያዊ አስተዳደሩ ፕሬዝደንት አቶ ጌታቸው ረዳ ቡድን ላይ እየወሰደ ያለው ቢሮዎችን የመንጠቅ እርምጃ በፌዴራል መንግስቱና በትግራይ ክልል ጦርነት ሊያስከትል ይችላል የሚል ግምት እንዳላቸው ጠቅሰ የደብረጽዮን ቡድን ከዋነኛ ጠላቱ ኤርትራ ጋር የጠላት ጠላት ወዳጅ ነው በሚል መነሻ ሊጣመር እንደሚችል በመጠቆም ይህም በቀጠናው ኢትዮጵያንና ኤርትራን ሳይቀር ግጭት ውስጥ የሚከቱ ጉዳይ ሊሆን እንደሚችል ጠቅሶ በቀደመው የሁለት ዓመታት ደማፋ ሳሽ ጦርነት በመቶ ሺዎች የሚቆጠሩ ሰዎች መሞታቸውን ጋዜጣው አስታውሷል። በትግራይ ክልል ያለው ከ ሁለት መቶ ሺህ በላይ የታጠቀና በየካምፑ ያለ ሰራዊት ጉዳይ አሁንም መነጋገሪያውን እንደቀጠለ ነው። ይህንን ያህል የታጣቂ ኃይል ቁጥር ከነትጥቁ ካምፕ ማስቀመጡ ከኢኮኖሚ አንጻር አዋጭ አይደለም፣ ከሰላማዊ ሂደትም ጋር ተያይዞ አደጋሉ የሚሉ አስተያየቶች ተደጋግመው እየተሰሙ ነው። በዚህ ደረጃ ቁጥር ያለው ሰራዊት ከመንግስት ካዝና የሚወጣው ወርሃዊ ደሞዝ እየተከፈለውም ነው። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ስምንት ቢሊዮን ብሮች አድርግ ያለው አያዋጣም እያሉ ነው። የሱዳን ጦር ወደ ማዕከላዊ ላይ ካርቱም በመገስገስ የፈጥኖ ደራሽ ጦር ላይ ከበባውን እያጠነከረ መሆኑ ተነግሯል። የሱዳን ጦር ሁድለት ወደ ማዕከላዊ ላይ ካርቱም ዘምቶ በፕሬዚዳንቱ ቤተ መንግስትና በአቅራቢው በሚገኙ የመንግስት ሕንፃዎች ውስጥ በተቀመጡት የፓራሚሊተሪ ፈጣን ደጋፊ ኃይል ተዋጊዎች ላይ ከበባውን አጠናክሮ እንደቀጠለ ጦሩና አማኞች አስታውቀዋል። የእስራኤል ሐማስ ተኩስ አቁም ስምምነት ተጥሷል። በዚህም እስራኤል ቀደም ብላ በስምምነቱ መሠረት አቆመችን የጋዛን ጥቃት ቀጥላለች። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑ ሲገልጽ የሃማስ ጤና ሚኒስቴር ደግሞ በጥቃት ሁለት መቶ የፍልስጤማውያን መገደላቸውን ያመለከተ መሆኑን የቢቢሲ ዘገባ አመልክቷል። የእስራኤል መከላከያ የሀማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ ሀገር ውስጥ ጉዳዮች ሚኒስትር የሆኑት የሀማስ ከፍተኛ ደህንነት ባለስልጣን መሐሙድ አቡ አፋ መገደላቸው ተነግሯል። እንደ አውሮፓን አቆጣጠር ጥር 19 በእስራኤልና በሀማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ የከፍተኛው የአየር ድብደባ ነው ተብሏል። የጋዛን ተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መደረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ አየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የዓይን ምስክሮች ተናግረዋል። እንደ የዓይን ምስክሮቹ ገለጻ ከሆነ ከሀብ ላይ እስራኤል ጦር አውሮፕላኖች ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ፣ ካንዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል።